ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ እንደምን አመሻችሁ። ይህ በጣና ቴሌቪዥን ብቻ እየተዘጋጀ የሚቀርብላችሁ የአርበኞች ብሎ የሚገልጽበት ጣና ጀግኖች አምባ ፕሮግራማችን ነው። በጣና ጀግኖች አምባ ፕሮግራማችን የአማራ ሕዝብ የህልውና ትግል መሪዎች፣ የፋኖ ታጋዮች ድምፃቸውን የሚያስዘምጡበት የተጋድሎ ውሏቸውን በዝርዝር ለአማራ ሕዝብ የሚያሰሙበት የውሏቸው ሪፖርት መረጃ ቢቀርበት ፕሮግራም ነው። በዛሬው የጀግኖች አምባ ፕሮግራማችን ተረኛ እንግዳ አድርገን ያቀረብናችሁ ሰሞኑን በአለፋ ጣቁሳ ደርጊ ከተማ ላይ ታላቅ ድል የተቀዳጀው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ጣና ብርጌድ ምክትል ዋና አዛዡን ነው። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር የጣና ብርጌድ ምክትል አዛዥ አርበኛ አግማ አስታደገ ስለ ሰሞኑ ተጋድሎ እንዲሁም ደግሞ ስለ ፋኖ አንድነት በዝርዝር ያናግር ይነግረናል፣ ያጫውተናል። የእሱን ሙሉ ሀሳቦች እንድተከታተሉ በክብሮት እየጋበዝን በቀጥታ ወደ ፕሮግራሙ እናመራለን። ጤና ይስልን። አመሰግናለሁ። ከጣና ቴሌቪዥን ነው እንደምንሰነበት። ወንድማለም እስኪ በቅድሚያ በአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በየምድር ክፍለ ጦር የጣና ብርጌድ ላይ ሀላፊነትንና ሙሉ ስምን ተቀብለን ስለ ትናንት ነው ተጋድሎዎቹ በዝርዝር መረጃውን ንገረን። መልካም፣ አመሰግናለሁ። ጣና ቴሌቪዥን የምታደርጉልን ለተሰጠኝ አመሰግናለሁ። አዝሮ ዝሮ ያለው ነገር ትናንት ጠላትኛ ወዳለንበት ቀጠና ጉዞ ነው ያደረገው። ጉዞ ባያደርግም ዘላለም መንግስት የሚባል ፖሊስ ኮሚሽን ሌላውን እነ ብርሃኑ ጁላን እንተዋቸው እና አጥድቻ አለ። ጎንዶ የለም እያለ የመፈራረም አጀንዳውን አዘርግቶ ባለበት ሰዓት ማዕከላዊ ጎንደር ጣቁሳ ወረዳ በጣና ብርጌድ አካባቢዎች ማጥቃት አይነት ነገር ሲመጣ ጥቻለሁ ብሎ ተላላኪዎችን ልኮ የሆነ ነገር አደርጋለሁ ብሎ ባሰበው ሰዓት አሲን የሚባል ቀጠና መልካም ምድሩ አስፈላጊ የሆነ እሱ ባሰበው ልክ ሳይሆን እኛ ባሰብ ነው። እሱ ቆርጬ ገባለሁ ስል ቆረጣ ቆረጣ ገብተን እንደፈለገ በድሽቃዎችም፣ በስናይፈሮችም፣ ብሬኖችም አይቀጡ ቅጣት ቁስለኛዎችንም ሟቾችንም ይዞ በመኪና መልሶ ይገኛል። ይህን እያደረገ ባለበት ሰዓት በሻለቃ ልብ አድርጋቸው ዋና ብርጌድ አዛዥ ነው። ቀጥታ መረጃ በማጠናከር ሁሉን ነገር አዘጋጅቶ ጣቁሳ ወረዳ መሀል ወረዳውን ገብቶ ፖሊስ ጣቢያዎችን ውስጥ ያለን ባንዳ እንደፈለገ አይቀጡ ቅጣት ቀጦ አሪፍ የሆነ መልካም ይበል የሚያሰኝ ድል የተጎናጠፍንበት ቀን ቢኖር ማይዚያ ቀን እንደሆነ ማስተላል እፈልጋለሁ። በጣም ደስ ሲል እጅግ አስደናቂ የሆነ ምት ተመቶ የጠላት ኃይል የተመለሰበትና ያፈረበት ቀን እንደሆነ የተመሰገነውን ማለት ይፈልጋለሁ። በእናንተ ሰው እጅግ በጣም አድርገን እናመሰግናለን፣ ስለምታደረሱን መረጃ እንዲሁም ደግሞ ከምን በላይ ውድ የህይወት ዋጋ የከፈላችሁ የአማራን ህልውና ስለምታስጠብቁ ካልብ እናመሰግናለን። ወንድ ማለም እንዲሁ አጠቃላይ የድሉን ስፋት በተመለከተ ግን ምን ያክል ቁስለኛ ምን ያክል ምርኮኛና የተሰዋ እንዳለ በጠላት በኩል መረጃው አላችሁ? አይ መረጃ አለን። ትናንትም ዛሬም ስለተነሳ የቁጥሩ ሀይል አልታወቀንም። ማታ በጨለማ ነው አምስት ሰዓት ተኩል ነው የተመታውን ሀይል ከውኖ ለመውጣት የሞከረው ትናንትም ተመቶ በ መኪና እንደተመለሰ ነው። ቁጥሩን ይሄ እንኳን አልተባለም። አንዴ ፊት የሄደው ሰላሳ አንዴ ከኋላ የሄደ ሀያ ምን ስለሚባል ያን ያህል ቁጥሩ ይህን ያህል ተብሎ መረጃ አልደረሰንም። ግን በቂ የሆነ ምት እንደተመታ ማንዴው ሌላው ምሽጋ እኛን ማጥቃት ከመጣው ይቅርና በቆረጣ ቆረጣ ገብተን ያጠቃ ነው እንኳን ከሀያ እስከ ሰላሳ ያላነሰ ቁስለኛ እንዳለ መረጃው አለን። እጅግ በጣም አመሰግናለሁ ወንድም አለም። እንግዲህ ቀደም ሲል እንደገለጽክልን እናንተ በቆረጣ ቆረጣ ገብሳችሁ የመታችሁትም ሆነ እንግዲህ ወደ እናንተ ከበባ ሊመጣ ባሰበበት ሰዓት ነው የመታችሁትና ቀደም ሲል በነበሩ የፋኖ ተጋድሎዎች ላይ የብልጽግና ሰራዊት በተቀመጠበት ነበር ፋኖ ደፈጣ ጥሎ ወይም ደግሞ ኦፕሬሽን ሰርቶ ካምፖ ላይ ጥቃት ያደርስ የነበረው። ከቅርብ ጊዜ ወዲህ ግን በተለይ ደግሞ ካለፉት ስምንት ዘጠኝ ወራት ወዲህ ወደ ፋኖ ካምፕ የጠራት ኃይል መምጣት የጀመረው ከምን የተነሳ ነው መተማመኘው? የእሱ ጥንካሬ ወይስ የፋኖ ድክመት ነው? መልካም፣ እንደኔ ምናልባት ወደ ዋናው እንትን መግባት እንትን ካል ልበስተቀር ማውራት የምፈልገው በጀምድር ክፍለ ጦር ወደ ቋራ ቀጠና ዘመቻ አድርጎ ነበረ ለስራ ጉዳይ ማለት ነው። ስለዚህ ቀጠናው ክፍት ነው። ተዛም ላይ ገብቶ ከአሁን ቀደም በነበረው አደረጃጀት እሱ ባሰበው ልክ ሳይሆን ሄዶ አይቀጡ ቅጣት ተቀጦ ተመልሶ አንድ ቀን ሰላሳ አንድ ቀን አርባ ከየት እንደመጣ ከሸዲ ተመቶ ከሽንፋ ሸኩርያ ቱመት ተመቶ የመጣው ሀይል ጣቁሳ ወረዳ ላይ ሕክምና እየተሰጠው እንደሆነ መረጃዎች አሉን። እያየን እየሰማን ነው። አንዱ ይህ ነው። ወደዛ ሰራዊቱ ሁሉም በየ ምድር ክፍለ ጦር ወደዛ ቀጠና እንደዘመተ ነው። እዛም በተጨማሪ መናገር ፈልገው። አዎ ከዚያው ውስጥ ለውስጥ አለ። ምናልባት እንደኔ የገመገምኩትና እንደኔ ያየውት ነገር አለ ምንድን ነው? ወደ ዋናው አጀንዳ ስገባ፣ ከላይ አንድ ሁለት ሶስት አመራሮች ሊኖሩ ይችላሉ፣ ወይም አራት ለምሳሌ ከጎጃም፣ ከጎንደር፣ ከሸዋ አመራሮች የስልጣን ጥምና የስልጣን የፖለቲካ ምናምን አይነት ነገር የለም። ውሸት ያው፣ ብርጌድ ብርጌድ አመራሩ በታች ያለው ሁሉም ከጎጃም ከጎንደር ከሸዋ ወታደር ከወሎ ወታደር ከጎንደር ወታደር ጋር ሁላችንም መዝመት ምንፈልግ ሰዎች ነው ያለነ። ስለዚህ ግን ማለት ምንፈልገው ማለት ነው፣ አንድ ሰው ሁለት ሰው ስልጣን ፍለጋ ይሁን ከውጭ የሚመጣውን ገንዘብ ፍለጋ ይሁን ገንዘብ ለቀማ ይሁን አላወቅንም። ልዩነት አለን የሚባል ነገር አለ። እኛ ተዋጊ ኃይሎች ነን። የፈለገውን ያህል ሁለት ግለሰብ ሶስት ግለሰብ ተነጋገረ ብለን አንኮረፍም። ነገ ሸዋ ገብቼ እዋጋለሁ፣ ወሎ ገብቼ እዋጋለሁ፣ ወጃም ገብቼ እዋጋለሁ። ማዕከላዊ ጎንደር ብቻ ስለተቀመጡ ወይም ጎንደር ብቻ አይደለም እዋጋው እኔ ለሁሉ አማራ ነው የወጣሁት ሁሉንም አንድ አይነት ትግል መታገል እንዳለብን። እንደዚህ አይነት መቆራረፍና ቁልፌዎች ስላሉ በእንደዚህ አይነት ነው እኛ ምን ዘምተው እየተዘመተብን ያለው በዚህ ልክ ነው። እኔ ወንድም፣ በጣም መሰረታዊ ሀሳብ ነው ያነሳህ ወንድም አለም። እንግዲህ እንዳልከው በፋኖች በኩል የፋኖ መሪዎች በሀሳብ አለመሳማት ወይም ደግሞ እንዳልከው በተለያየ ምክንያት አንድ አለመሆን ለብልጽግናው ምቹት እንደሰጠው በግምገማውም አረጋግጧል። ቀደም ሲል ዞንና ክልል ላይ መቀመጥ የሚፈራ የነበረው የብአዴን ባለስልጣን አሁን ወረዳና ቀበሌ ገብቶ ሕዝብ እያሰባሰበ ያለውም ከዚህ የተነሳ እንደሆነ ይታመናልና እንዲያው አጠቃላይ በአንተ በኩል የምታስተላልፈው መልዕክት ካለ ልቀበልህ፣ በዚህ ጉዳይም ሆነ እንዲያው አጠቃላይ ስለ ፋኖ ትግል የምታስተላልፈው መልዕክት ካለ መልካም እኔ ማስተላለፍ ፈልገው እንደ እኔ ያው ቅድም እንዳልኩ ትክክለኛውን ትግል መታገል ካለብን ህዝባችን ከለላችን መከታችን ነው። ህዝብ እያገዘን ነው። ስለዚህ እኔ ለአማራ መሪዎች የወሎም የሸዋም የጎንደርም የጎጃም መሪ የተባሉት ማለት ነው፣ ሁሎችም እየሞትን ያለን እኛንን ታች ያለ አባል ነው እየሞተ ያለ ስንት አባል እንደሞት አያይም ሸዋ ላይ ያለው መሪ ጎጃም ላይ ጎንደር ላይ ያለው መሪ ስንት አባል እንደሞታ ስንት አባል እንደቆሰለበት አያየም። አጨሻ አለቃ መሪ፣ ብርጌድ መሪ፣ ከቲም መሪ እና ጋንታ መሪ፣ ሻምበል መሪ ነው ሁሉን ችግር የሚጋፈጠው። ስለዚህ መናገር መናገር የምፈልገው ምን ቢኖር ማለት ነው አንድ አይነት ቁመና ኑሮን መታገል እንዳለብን ነው። በቃ አለቃ እኛ ወንበር ስልጣን አይደለም መፈለግ። ካለብን እንዴ ለምንድን ነው መምራት ካለ መምራት ካለብን አንድ መሪ ኑሮት መመራት ማንችለው ለምንድን ነው ለእውነት አማራ ከወጣን ስልጣን ገንዘብ ምን ፈልገው? አንድ አይነት ትግል አንድ አይነት ቁመና እንዲኖረን፣ አማራዊ ስሜት እንዲኖረን ከተቻለ አንድ መሪ ኑሮን አንድ መሪ ተወክሎ ጎጃም ይወከል ወይ ሊስማማለው፣ ጎጃምም ጎንደርም ሸዋም ይወከል። አስማማለሁ ቀጠና አይደለም አማራ እንዲሄድን ነው። ስለዚህ በእኔ ልክ ማስተላለፍ እንፈልገው በእንደዚህ አይነ ቁመና ነው። እጅግ በጣም እናመሰግናለን። እንዳልከው እንግዲህ የመሪዎች ፍላጎት ምን በተለያየ መልኩ ያለው መጓተት እንግዲህ የጠቀመው ያለው ብልጽግናውን ነው። የትኛውንም አካባቢ በተለየ መልኩ የጠቀመው የተለየ ተጎጂ ያደረገው የለም። እንደ ሕዝብ አማራን ተጎጂ አድርጎናል። እንደ ሕዝብ እንግዲህ እንድናሸንፍ እንደ ሕዝብ ጋር እንድንቆም ያሉብንን ልዩነቶች፣ የሀሳብ ልዩነቶችን አረቀን በአንድ ላይ መቆም አለብን የሚለው መልእክትህን በጽናት በስፋት የምጋራው ሀሳብ ነው። ብዙዎችም የሚጋሩት ሀሳብ ነው። ከልብ አመሰግናለሁ ወንድም አለም።